በአፉ አረፋ እስኪያስደፍቀው ድረስ እርኩስ መንፈስ ያደረበት አንድ ሰው አንድን መነኩሴ ፊቱን በጥፊ መታው። መነኩሴውም ሌላኛውን ፊቱ አዙሮ ሰጠው። በዚህ ጊዜ ጋኔኑ የመነኩሴው ትህትና ስላቃጠለው ወዲያውኑ ከሰውየው ወጥቶ ጠፋ። አጋንንት ለምን ይህን ያህል አጽንተው ይዋጉናል ብለው አንድን አረጋዊ ጠየቁት። መሳሪያዎቻችን አስቀንጥረን ስለጣላቸው ነው። መሳሪያዎቻችን ማለትም ክብረመናቅን መናቅን ትህትና፣ ድህነትንና ጽናትን ማለት ነው። አባ ይስድሮስ እንዲህ አለ፤ ሁልጊዜ የምጩም ከሆነ በትዕቢት ራስን ወደ ላይ አታውጣ። ከዚህ የተነሳ ራስን ከፍ አድርገ የምትመለከት ከሆነ ግን ስጋ ብትበላ ይሻላል። ለአንድ ሰው ራሱን በትዕቢት ከመንፋትና ራሱን ከማክበር ስጋ ቢበላ ይሻለዋልና። ቅዱስ መቃሪዎስ በአንድ ወቅት ለተግባር አድ የሚሆን ሰሌን ይዞ ከረግረጋማው ቦታ ወደ ገዳም ሲመለስ ሰይጣን ፊት ለፊት ተገናኘውና በተሳለ ማጭድ ሊቆርጦ ፈለገ። ሆኖም ግን ምንም ጉዳት ሊያደርስበት አልተቻለው። በዚህም ጊዜ መቃሪዎስ ከአንተ የተነሳ የምደርስብኝ መከራ ታላቅ ነው፣ ጉዳት ላደርስብህ ብፈልግ አልችልም። ነገር ግን አንተ የምታደርገውን ማንኛውም ነገር እኔ አደርጋለሁ ያውን ከአንተ ብልጭ አደርገዋለሁ። አንተ አብዝ ፈርጾም አለ እኔ ግን ምግን ይባል ነገር ፈጽሟል በለው አንተ ሌሊት እንቅልፍ በማጣት በትጋት ታላለ እኔ ግን ጨርሶ አንተ እኔ ነኝ የምትበልጠኝ እኔም በአንድ ነገር ብቻ ነው ስም ይህን ሲያዳምት ከቆየ በኋላ እርሱ ምንድን ነው ሲላው በትትና ነው አለው። ቅዱሱም ይህን የረቅቅና የመጨረሻ ፈተና ለማስወገድ መሬት ላይ ወደቀ። ሰይጣንም ወደ አየር ተኖ ጠፋ። ይህ ፈተና ተውት ነይ ብሎ እንዲመካ የቀረበ ረቂቅ ፈተና ነበረና። መርከብ ያለ መስዋዕት ሊሰራ እንደማይስ ሁሉ ድነትም ያለ ትህትና ሊገኝ አይችልም። ለአባ ዮሐንስ ሰዎች መላእክትን አየናቸው ይላሉ ብለው አወሩለት። እሱም ይህን ካዳመጠ በኋላ አንድ ያላቸው ወዝ ወሱ ለዚያ አጥያቱን የሚያይ ሰው ነው። እንዲሁም አንዱ ሌላውን በትህትናና በየዋህ ልቡና ሆኖ ይቅር በለይ ሲለው ሰይጣን ይቃጠላል። ሰው ሊያድነው የሚችለው ብሕትውና ወይም ትጋሀ ሌሊት ወይም ማንኛውም አይነት መከራ መቀበል ሳይሆን እውነተኛ ትህትና ብቻ ነው። አጋንንት የሚያባርራቸው አንድ ባሕታዊ ነበር። እርሱም አጋንንት እንድትወጡ የሚያደርጋቸው ምንድን ነው? ጾም ነው አላቸው። እኛ ጨርሶ አንበላም በላም አሉት። አንጠጣም አሉት። ትጋለሪት ነው አላቸው። እኛ ፈጽሞ አንተኛም አሉት። ከአለም መለየት ነው ሲላቸው እኛ በበረሀ እንኖራለን አሉት። ታዲያ የሚያስፈራችሁና የሚያባራችሁ ምንድን ነው ሲላቸው? እኛ ከእውነተኛ ትህትና በስተቀር የሚያሸንፈን ነገር ምንም ነገር የለም አሉት። ትህትና በአጋንንት ላይ ድል አድራጊ እንደሆነ ምስክር ነው። ከአበው አንዱ ስለ ዮሐንስ አጽር እንዲህ አለ። ከትህትናው የተነሳ የአስቄጥስ በረሃ በሙሉ በትንሽ ጣቱ ጫፍ ላይ ተንጠልጥሎ ያለ ይህ ዮሐንስ ማን ነው? ገና ከመነኮሰ ብዙን ጊዜ ያልሆነው አንድ ጀማሪ በዓታዊ ነኝ እያለና በራሱ ላይ ዘጋ። ይህን ሲል በሰሙት ጊዜ አረጋውያን አባቶች መጥተው ከዘጋበት አስወጡትና በየወንድሞቹ በዓት ሁሉ እየዞረ ከእግራቸው እየወደቀ ይቅርታ አድርጉልኝ፣ ገና ጀማሪ ነኝ እንጂ ባት አይደለው። እንዲህ ላደረጉት አባ ጲሜን እንዲህ አለ፣ ምድር ከሁሉም በታች ስለሆነ ካለበት ወርታ ሳይወርድ፣ ራሱ ዝቅ የሚያደርግም እንዲሁ አይጣለም። ዝቅተኛ የሆነች ምድር ዋን ትቀበላለች፣ ራሱን በትህትና ዝቅ የሚያደርግም እንዲሁ ከሁሉም በላይ ይጠቀማል በክርስቶስ ቀኝ ያለ ነቀፋ ሆኖ ይቆማል። አንድ ወንድም ትህትና ምንድነው ብሎ አንድን አረጋዊ ጠየቀ። አረጋዊውን ትህትና ወንድም ቢበደለ እርሱ ይቅር በሬ ብሎ ይቅርታሪ ጠይቀ ወዳንተ ከመምጣቱ በፊት አንተ አስቀድመ በልብ ይቅር ማለት ነው። ሌላኛው አረጋዊ እንዲህ አለ፣ በማንኛውም ፈተና ሁሉ ሌሎችን አትውቀስ ነገር ግን ይህ የሆነው በኔ ኃጢአት ነው ምክንያት ነው በል። ካልበደልና ጻድቅ ነኝ ከሚል ሰው ይልቅ የበደልና ኃጢአተኝነቱን የሚያምን ሰው ይሻለኛል። አባ ዮሐንስ አጺር እንዲህ አለ፣ ቀላል የሆነው ሸክም ወደ ጎን ጥለነዋል። ይህም ማለት ራስን ማውቀስን ማለቴ ነው። በራሳችን ላይም ከባድ ሸክም እንጭናለን። ይህም ራስን መከላከልና ማጽደቅ ነው። አንድ ቀን አባ ሙሴ አባ ዘካርያስን ምን ማድረግ እንደሚገባኝ ንገረኝ አለው። አባ ዘካርያስም ከአባ ሙሴ እግር ላይ ወደቀና አባ አንተ እኔን ትጠይቀኛለህ? አባ ሙሴም ልጅ ዘካርያስ፣ እመነኝ መንፈስ ቅዱስ በአንተ ላይ ሲያድርባ ይቻለውና ለጠይቄ የፈለጉት ከዚህ የተነሳ ነው። ያን ጊዜ አባ ዘካርያስ ቆቡን ከራስ ያወለቀና በእግሩ መታ ረገጠውን ከዚያም እንደዚህ እያለ ማውራት ጀምረ። እንደዚህ ባለው ሁኔታ እንዲሆነ ራሱን የሚያዘጋጅ ሰው መነኩሴ ሊሆን አይችልም። የትህትና ከፍታ እጅግ ታላቅ ነው። የመታበይ ጥልቀት ደግሞ እጅግ ጥልቅ ነው። የመጀመሪያው እንድትከተል፣ ወደዚህኛው ደግሞ እንዳትወቅ መክረሃለሁ። አንድ ወንድም ወደ አባ ማቴዎስ ሄደና የአስጌት መነኮሳት ጠላቶቻቸውን ከራሳቸው በላይ አስበልጠው በመውደድ በቅዱሳት መጽሐፍት ከተጻፈው በላይ የሚያደርጉት እንዴት ነው? በማቴዎስም ካደመጠ በኋላ፣ እኔን ራሴን በተመለከተ ግን የሚወዱኝ እንኳን እኔ ራሴን የሚወደውን ያላድርጌ ለመውደድ ገና አልቻልኩም። አንድ ወንድም አድና አረጋዊ እንደ መጻተኛና እንግዳ ስደተኛ ሆኖ የሚኖር ሰው ግብሩ ምንድን ነው ብሎ ጠየቀው። አረጋዊውም እንዲህ አለ፣ ግብሩ ውጭ ርቆ ሂዶ በሌላ ቦታ ብቻውን የሚኖር አንድ ወንድም አውቃለሁ። ይሄ ወንድም አንድ ቀን ወደ ቤተክርስቲያን ሲሄድ በአጋጣሚ በዛው አሁ ተሰብስበው በአንድነት ማዕድ ላይ ሳሉ ስላገኛቸው ከእነርሱ ጋር ለመሳተፍ አብሮ ቁጭ አለ። ከእነዚያ ወንድም መካከል አንዳንዶች። ይህ ሰው ማን ጠርቶት ነው እዚህ የመጣው? ተነሳና ከዚህ ሂድ አሉትና አባረሩት። ሌሎች ግን በሁኔታው በጣም አዘኑና ሂደው እንዲመለስ ጠሩት። እርሱም ና ሲሉት እሺ ብሎ ተመልሶ መጣ። ከመጣ በኋላ መጀመሪያ ሂድ ተብለ ስትባረር፣ በኋላም ደግሞ ና ተብለ ስትጠራ በልብ ምን ተሰማ ብለው ጠየቁት። እርሱም እኔ ሄድ ብለው ሲያባሩት እንደሚሄድና ና ብለው ሲጠሩ ተመልሶ እንደመጣ ውሻ እንደሆንኩ በውስጥ እርግጠኛ ስለሆንኩ፣ ስባረር ሄድኩ፣ ስጠራ ደግሞ ተመልሶ የመጣ እንጂ ሌላ ምንም ስሜት አልተሰማኝም። ቅዱስ እንጦንስ የሰይጣን ወጥመድ ከምድር እስከ ሰማይ ድረስ ተዘርግቶ የሰው ልጆች ወደ ላይ እንወጣለን ሲሉ እያነቀ ሲያስቀራቸው አየና አቤቱ ከዚህ የሰይጣን ወጥመድና ሊያመልጥ የሚችል ማን ነው ብሎ ወደ እግዚአብሔር አመለከተ። በዚህ ጊዜ ትሁት የሆነ ብቻ ያመልጣል የሚል ቃል ከሰማይ መጣል። በፈተናዎች ባልተፈተነን ጊዜ ራሳችን የበለጠ ማዋረድ ይኖርብናል። ምክንያቱም እግዚአብሔር ደካማነታችንን አይቶ እየጠበቀንና ፈተናውን እያስቀረልን ነውና። ራሳችን ከፍ ካደረገን ግን ጥበቃው ከኛ ያርቅብንና እንጠፋለን። ዲያብሎስ ራሱን የብርሃን መልአክ አስመስሎ ካውላንዱ ተገለጠለትና እኔ ገብርኤል ነኝ ወደ አንተ ተልኬ መጣው አለው። ያ ወንድም ግን ምናልባት ወደ ሌላ ወንድም ተልከ እንዳይሆን እኔ ለዚህ የተገባው አይደለውምና፣ ያን ጊዜ ሰይጣኑ አፍሮ ከዚያ ተሰወረ። መልአክ የተገለጠልን እንደሆነ አትቀበለው። ነገር ግን ትሁቱንና እንዲህ በለው፣ እኔ በኃጢአት የኖርኩ ስለሆንኩ መልአክ ሊገለጠልኝ የተገባው ሰው አይደለውም። አንድ አረጋዊ በባቱ ተቀምጦ ተግባሩን ሲፈጽም ሳለ አጋንንት በጋር ተገለጡና፣ ከመካከላቸው አንዱ እኔ ክርስቶስ ነኝ አለው። አረጋዊውም ባየው ጊዜ ዓይኖቹን ጨፈነበት። ዲያብሎስም ለምን ዓይንህን ትጨፍናለህ? እኔ እኮ ክርስቶስ ነኝ። የአባትም የአጋንንቱ ወሬ ካዳመጠ በኋላ እኔ ክርስቶስን በዚህ ዓለም ላይ አልፈልግም። ይህን ሲሰማ ሰይጣኑ በእኑ ጠፋ። በሌላኛው ጊዜ አጋንንት ለሌላው አባት እንዲሁ ያታልብ ዘንድ ተገለጡለት። ክርስቶስን ማየት ትፈልጋለህ አሉት። እናንተ የተረገማችሁ ናችሁ እናንተ ክርስቶስ የምጠሉትን እንዲሁ እኔ ማምንበት የኔ ክርስቶስ ግን እነሆ ክርስቶስ በዚህ አለ ወይም በዚህ አለ ቢሏችሁ አትመኗችሁ ያለው ነው። በዚህ ጊዜ ወዲያውኑ በእነው ጠፉ። አንድ አረጋዊ ለሰባት ዓመታት ያህል በሳምንት አንድ ቀን ብቻ ይበላ እንደነበር ተነገረ። እርሱም ከመጽሐፍ ቅዱስ ውስጥ የአንድን ኃይለ ቃል አባባል ትርጉም እንዲገለጥለት እግዚአብሔርን ጠየቀ። እግዚአብሔር ግን አልገለጠለትም። በዚህ ጊዜ ለራሱ እንዲህ አለ፣ የፈለቁትን ነገር ሳላጊ ለብዙ ዘመን መከራ ተቀበልኩ። ስለዚህ ወደ ወንድሜ ይልድና እርሱን ለጠይቀው ነገር ግን ወንድሙን ማየት ሊርገና ይባቱን በር ሲዘጋ እግዚአብሔር መላከው ደርሱ ተላከና እነዚህ ዘንኩባቸው ሰባ አመታት ወደ እግዚአብሔር አላቀረቡ ነገር ግን ወንድምን ለመጠየቅ ራስን ዝቅ ባደረግ ጊዜ የዚህን አባባል ተጉም እነግረ መልአኩም በቅዱሳት መጽሐፍ ላይ የፈለገውን ትርጓሜ በሙሉ ከነገረው በኋላ ከርሱ ሄደ። በትዕቢት ከሚሆን ድል አድራጊነት ይልቅ በትህትና የሆነ መሸነፍ ይሻለኛል። በአጠገብ ያለው ሰው አትናቀው፣ አትንቀፈውም። እግዚአብሔር መንፈስ ያለው በአንተ ላይ ይሁን ወይም በርሱ ላይ አታውቅምና። በአጠገብ የሚቆመው ማለትም አንተን የሚያገለግልን ማለት ነው። አንድ ወንድም ከሌላ ወንድም ጋር ተቀያየመና በኋላ ላይ ይቅርታ ሊጠይቀው ሲል ሌላኛው ወንድም ግን በሩን እንኳ አልከፈተለት በዚህ ጊዜ ወደ አንድ አረጋዊ ሄደና ነገሩን ነገረው አረጋዊውም በልብ ውስጥ ወንድምን ሞቀስና እርሱን ተጠያቂ ማድረግ ወይም ራስን ማጽደቅና እርሱን ጥፋተኛ የማድረግ ነገር የሌለ መሆኑን አረጋግጥ በተጨማሪም የምንግር ነገር ቢኖር የበደለ እርሱ ቢሆን እንኳን እርሱን የበደልኩ አንተ መሆኑንና ወንድም የትክክል መሆኑን በውስጥ ለራስ አሳምነው። ያን እግዚአብሔር ከአንተ ጋር እንዲታረቅ ልቡን ያነሳስዋል። እርሱም በዚህ አባት ምክር አምኖ እንዲሁ አደረገ። ከዚያም ወደ ወንድሙ ሄደና በሩን አንኳኳ። ያም ወንድም ገና ከውጭ ያለውን ወንድሙ ድምፅ ከመስማቱ በፊት አስቀድሞ ከውስጡ ይቅርታ ጠየቀው። በሩንን ከፈትና በፍጹም ልቡ አቀፈው። በመካከላቸውም ጥልቅና ሰላም ፍቅር ሆነ። አንድ የበቀል ቅዱስ ሰው ሌላውን ሰው ኃጢአት ሲሰራ ባየው ጊዜ እርሱ ዛሬ ወደቀ፣ ነገ ደግሞ የኔ ተራ ነው አለና ምሩሩ አለቀሰ። በዮርዳኖስ በረሃ በብሕትውና የሚኖር አንድ አረጋዊ ነበር። ቀን የፀሐይ ዋዕዩ ሲያቃጥለው ወደ አንድ ዋሻ ገባ። በዚያ ማንበሳ ያገኝ። አንበሳውም ጥርሱን ያፋጭበትና ያገሳበት ጀመር። ያረጋው ያንበሳው ዘን ያስቆጣል። እኔን መሆን አንተን ሚዘን የሚችል በቂ ቦታ አለ። እኔ ጋር መሆን ካልፈለግ ግን ተነስና ይድ። አንበሳው ቃሉ ሊቋቋም ስላልቻለ ከዋሻው ወጥቶ ሄደ። ልጅ እያለሁ አንድ ቀን መልካም ነገር አደርግ ይሆናል ብዬ ተስፋ አደርግ ነበር። አሁን ግን የው ሸመገሉ። እስካሁን ግን መልካም የሚባል ነገር አላደረኩም። ሽፍታው በመስቀል ላይ እያለ በአንድ ቃል ጸደቀ፣ ከሐዋርያት አንዱ ሆኖ ተቆጠረ። ከሐዋርያት አንዱ ሆኖ ተቆጥሮ የነበረ ይሁዳ ግን ያን ሁሉ ድካሁን በአንዲት ምሽት አቶ ከመንግስተ ሰማያት ወደ ሲወል ወረደ። ስለዚህ ማንም ሰው ስለ ራሱ መልካም ስራ ይመካ። በራሳቸው የሚታመኑ ሁሉ ይወድቃሉና። አንድን መነኩሴ አንድ ሰው በጥፊ መጣ። መነኩሴውም ጥፊውን በአኩቴ ተቀብሎ ከመጣው ሰው ፊት ወድቆ ይቅርታ አድርግልኝ አለው።